ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት፣ የተዋሕዶ እምነት ተከታዮች፣ የድንግል ማርያም ወዳጆች፣ የእግዚአብሔር ልጆች እንኳን ለድንግል ማርያም ለልደቷ ብርሃነ ልደቷ ነው እንግዲህ የምናከብረው። እንኳን ለመቤታችን ለድንግል ማርያም ለብርሃነ ልደቷ በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር የተመሰገነ ይሁን። ድንግል ማርያም እንግዲህ በዛሬዋ ዕለት ዓለም ብርሃን ያየበት ነው። የድንግል ማርያም ልደት ዓለም ብርሃን ያየበት፣ ብርሃን ያገኘበት፣ ድህነት የድህነት መሰረታችን፣ ቤዛችን፣ አለጅታችን ድንግል ማርያም በዛሬዋ ዕለት ተወልዳ ለዓለም ቤዛ የሚሆነው ልጇን ሰጥታን ኢየሱስ ክርስቶስን እርሷም በቤዛነት ስትጠራ ትኖራለች። በድህነት በአዳኝነት አዳኝ ልጇ ነው፣ ግን ከእርሷ የተነሳ ከእሷ የነሳው ስጋ ስለሆነ መሰረቱ መቤታችን ድንግል ማርያም ለዓለም ዛሬ የድህነት መሰረቱና ተሰጥታለች። ለዚህ ነው ሊቁ ሲናገር መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይ ተዘፈጠረ መቤዛ ዓለሙ መሰረተ ሕይወት የህይወት መሰረት ድህነት አንቺ ነሽ። ለቤቻች ሰናይት ዘፈጠረ ለቤዛ ዓለሙ ለዓለሙ ሁሉ ቤዛ አድርጎ አንቺን የፈጠረልን እግዚአብሔር የተመሰገነ ይሁን እያሉ ቅዱሳን አባቶቻችን በሰፊ የሚያመሰግኑት ዛሬ ድንግል ማርያም ቤዛችን፣ የድህነት መሰረታችን የተገኘችበት እለትና ቀን ስለሆነ ሁላችሁም የድንግል ማርያም የዘና ስርዓት ያበኩላት ልጆች እንኳን ደስ አላችሁ፣ እንኳን ደስ አለ። እንግዲህ ድንግል ማርያም ያው ዛሬ ልደቷን እንደው እንደ መጀ ለመጀመር ያህል ሞከር ባረግ ድንግል ማርያም ዛሬ የተወለደችው ሊባኖስ በሚባል ተራራ ነው። በዚያ የተወለደችበት ምክንያት ያው ከቀድሞ አንስቶ ነው። የእመቤታችን ጥላቶች ዛሬ ብቻ እንዳይመስሏችሁ የተነሱት ከቀድሞ አንስቶ ነው። በልጇም በመድኃኒታችን በኢየሱስ ክርስቶስ በእርሷም ጥላቶቿ ጥላቶቹ የእሱ የእሷ ጥላቶች ከቀድሞ አንስቶን የነበሩት አይሁድ፣ ድንግል ማርያም ገና በሐና ማህፀን ሳለች እውር ታበራ ነበረ፣ ሙትም ታስነሳ ነበረ። እውር አንድ አይና የነበረችውን አስነስታለች፣ የሐና አብርታለች ማለት ነው፣ የሐና ዘመድ የምትሆን እንዲሁም ደግሞ የሐና አጎቷ የሚሆን ሳምናስ ወልደ ጦሊቅ የሚባል ሙቶ ሐና ተወደው ነበርና ያልጋውን ሸንኮር ይዛ እየዞረ ስታለቅስ አፈፍ ብሎ ተነስቶ ሰግዶላታል። በዚህን ሰዓት አይሁድ ቀንተው፣ ገና በማይሄፀን ያለች ይህን ተአምር ያደረገች ከኋላ ከተወለደች በኋላማ ምን ያህል ይሆን ታምራት የምታደርገው? እህን ጊዜ እሷን እናጥፋ ብለው ተነስተው፣ በዚህ ምክንያት መልአኩ ሊባኖስ ይዘሃት ወጣ ብሎት እያቄ ምን ሊባኖስ ይዟት ወጥቶ ከዚያን የተወለደችው ለዚህ ነው። በታላቁ ነቢዬ ሰሎሞን በመሀሊ በሚባለው መጽሐፍ ላይ ትንቢት አስቀድሞ ተናግሮላታል። ንእ ምሊባኖስ ተወፅ መራት ብሎ ተወፅ መራት ምሊባኖስ እንደገና ደግሞ ንእ ትየ መራት ምሊባኖስ ይላል። ያው በብዙ ምክንያት አመስግኗታል። ይሄ ሁሉ ገና ከመወለዱ አስቀድሞ ነው የተነገረላት ማለት ነው ትንቢቱ። ስለዚህ ሊባኖስ በሚባል ተራራ ዛሬ የተወለደችበት ነው፣ በአይሁድ ምቀኝነት ምክንያት ማለት ነው። ዛሬም ያሉት አቆጥቋዦችና ቀባዦች ቤዛ አትባልም እያሉ ይነፈልፋሉ። እንደው የሚገርመ ነገር ቤዛ ድንግል ማርያም ቤዛ የማትባልበት ምክንያት ለምንድን ነው? አሁን እነዚህ ሰዎች ምስጢረ ተዋሂዶን አያውቁም። በነገራችን ላይ አንፈርድባቸው። እንግዲህ ከላይ እስከታይ ያሉትን ቤዛ አትባልም እያሉ የሚለፈልፉትን ሰዎች እንደ ምንም እኛ ልንይዝባቸው አንችልም። እንዴት ስትሉኝ፣ አያውቁትም። ስለ ምስጢረ ሥጋዌ ስለ ምስጢረ ሥላሴ እነዚህ ሰዎች አያውቁም። መጽሐፍ ቅዱስ ብለው ራሱ መጽሐፍ ቅዱስን አስተካክለው የማይተረጉሙ ናቸው። ስለዚህ ምስጢረ ተዋሕዶን ቢያውቁ ኑሮ አምላካችን ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ለምን ሆኖ የተወለደ ዓለምን ለማዳን ነው። በማን አማካኝነት ከድንግል ማርያም በነሳው ስጋ ማለት ነው። ከድንግል ማርያም በነሳው ስጋ ዓለምን ሊያድን ነው የተወለደው። ከዚያው እኮ እንዳለ ማዳን ይችል ነበረ፣ ግን ምን ተፈለገ? ክርስቶስ ሰው ሁኖ በሰውነቱ ለእኛ አብነት ሊሆነን ለእኛ አብነት ሊሆነን ተወለደ። በሥራው ሁሉ ማለት ነው፣ ከኃጢአት በቀር ዘንበላ ኃጢአት ባይ ጌታ ይላል። ከኃጢአት በቀር በሥራው ሁሉ አብነት ሊሆነን ተወለደ። ሲወለድ ደግሞ የማንን ስጋ ነው የነሳው? የድንግል ማርያም ስጋ። ከማን ተዋህደ? ከድንግል ማርያም። ይሄ ግልጥ ነው። ስለዚህ ከድንግል ማርያም ከተወለደ፣ የድንግል ማርያም ስጋ ከነሳ፣ ድንግል ማርያም ቤዛ መሰረት፣ የህይወት መሰረት፣ የቤዛነት መሰረት እንዴት ልትባል አይችልም? ይሄ ምስጢረ ተዋህዶን ካለማወቅ የተነሳ ስለሆነ ብዙዎች እንግዲህ እንደምታዩት በሚዲያው ያልገበግቡት አለ። እንደው እኮ የሚገርመኝ እንደሆነ ድንግል ማርያም እኮ ለነገሩ፣ ድንግል ማርያምን የማይወድ ሰይጣን ነው። ሰይጣን ነው። እንደ አንድ ታሪክ ብነግራችሁ ድንግል ማርያምን የማይወድ ሰይጣን ነው። ለምን ሲባል ታምረ ማርያም ላይ ብዙ መጽሐፍትም እናገኘዋለን። እመቤታችን የሚወድ አንድ ባለጸጋ ነበር እና እርሱ ገንዘቡ አልቆበት ተሰዶ በሚሄድበት ሀገር ሰይጣን በምታት ድንጋዩን ወርቅ አስመስሎ ሰጠውና፣ ስላሴን መላእክትን ካድልኝ፣ ጻድቃን ሰማይታትን ካድልኝ ያለው። ካደለት ያን ወርቁን ለመቀበል ማለት ነው። ከዚያ ድንግል ማርያምን ረስቷት ነበር። ያ ሰይጣን እንግዲህ ረስቷት ስለነበረ በኋላ ትዝብ ስትለው ምንድን ያለው፣ እንደውም ምኔን የምታጥንታ የምትጣላኝ ወላዲታ አምላክ የምትባል ከምንም በላይ ጥላቴ የሆነች ድንግል ማርያም የምትባላለችና እሷን ካድልኝ አለው። ያም እግዚአብሔር እንደው እንግዲህ ሊማር ስለፈለገ ሊድም ስለፈለገ ነው መሰል እግዚአብሔር በድንግል ማርያም አማካኝነት አይ እሷንማ ምን ይዞ ይሄዳሉ ጉዞ እሷ ሲሄዳ መርኩ ዜናት አልክድልህም አለው። በዚህ ምክንያት ያው በድንጋይ መታው ይላል ሰይጣኑ በሰው አምሳል ተገልጦ ከዚያ ድንግል ማርያም ተገይታ አድናዋለች። ምንነቱና አሁን እኛ ከዚህ ጋር ለጠቅስ የፈለግኩት ሰይጣን የድንግል ማርያም ምን ያህል ጥላቶች እንደሆኑ ዛሬ ብቻ የተነሱ እንዳይመስለን። አጋንንት ቀድሞ አንስቶ ነው የድንግል ማርያም ጥላቶች የሆኑት። ለምን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከድንግል ማርያም በተዋሃደው ስጋ ወጥሮ ዲያብሎስን ይዞ አስለፍልፎት ስለነበረ ወልህበልህበተ ይላል ወዙ ረቂቅ ወዝ ይላል። ረቂቅ ወዝ ረቂቅ መልአክ ስለነበር ረቂቅ ወዝ እስኪመጣው ድረስ አስጨንቆት ነበር። በነፋሳው አውጣደ ወጥሮ ሲይዘው ማንም ዲያብሎስን በዚህ ምክንያት ያ ዲያብሎስ የተረታበት የማን ስጋ ነው? የድንግል ማርያም ስጋ ነው። ዲያብሎስ ድል የተነሳበት፣ ዲያብሎስ ከሰው ቁራኝነት የተላቀቀበት፣ ዲያብሎስ ነፍሳትን በራሱ ጊዜ የካሰበት ነፍሳትን ውሰድ፣ በቃኝ፣ አታሰቃየኝ ብሎ በራሱ ጊዜ ነፍሳትን የካሰው በማን ስጋ ነው? ከድንግል ማርያም አምላካችን ኢየሱስ ክርስቶስ በተዋሃደው ስጋ ነው። ስለዚህ ሰይጣን ድንግል ማርያምን አይወዳትም፣ አይወዳትም። ምእመናን አትፍረዱባቸው። እነዚህ ሰዎች ድንግል ማርያም ቤዛ አትባልም ቤዛ አይደለችም እያሉ ቢጮሁ ቢለፈልፉ አትፍረዱባቸው። ከዚህ የተነሳ ነው ከጥንት ጀምሮ ዲያብሎስ ስለማይወዳት ከድንግል ማርያም በነሳው ስጋ አምላካችን ኢየሱስ ክርስቶስ ዲያብሎስን ቀጥቅጦ ድል ስለነሳው፣ ለዚህ ነው ድንግል ማርያምን የማይወዷት እንዶ አጽንታችሁ እንዲትዙል እንጂ ድንግል ማርያምን እንግዲያ፣ የሚወዷትማ ገና ከመወለዱ አስቀድሞ ነቢያት ሁሉ ትንቢት ተናግረውላታል። ምሳሌ ኢሳይያስ ምዕራፍ አንድ ከቁጥር 9 ላይ እንደው ይህን ጥቅስ እንደው በጠቅስላችሁ በጣም ደስ ይለኛል። በእውነት እንደው በጣም በጣም በጣም ወሶባ እኮ እግዚአብሔር ጸባኦት ዛት ረፈለነ ከመ ሰዶም እምኮነ ወከመ ገሞራ እግዚአብሔር የተመረጠች ንጽሕት የሆነች ዘርን ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ ሁነን በቀረን ነበር። በመከራ ተጥለን በቀራን ነበር። በሲኦል ተጥለን በቀረን ነበር። ግን እግዚአብሔር እሷን ሰጠን። ለዚህ ነው ሊቁም ሲናገር ኪያኪ መሰረት ዘፈጠረ ለቤዛ ዓለሙ፣ አንቺን ለዓለሙ ቤዛ አድርጎ ፈጠረልን። ወይድም ደግሞ መሰረተ ሕይወት ማርያም፣ የሕይወት መሰረት አንቺ ነሽ ብሎ ድንግል ማርያምን ያመሰገናት ከዚህ የተነሳ ነው። ስለዚህ ለዚህ ነው አጋንንት የማይወዷት ዛሬ አጋንንት ያማ ያደረባቸው ሰዎች ቤዛ ትባልም እያሉ የሚለፈልፉት ለዚህ ነው። ጴጥሮስም አንደኛ ጴጥሮስ ስንመለከት ምን ይላለ? አንደኛ ጴጥሮስ ምዕራፍ አንድ ቁጥር አስር ላይ እንዲህ ይላል፦ የቲኬ መድኃኒትን ታሰ ስዋ ወድዋ። ነቢያት ነቢያት የፈለጓት የሸዋት፣ የመረመሯት በትንቢት እየተናገሩ ትንቢት የተናገሩላት በትንቢት ያመሰገኗት ያቺ መድኃኒት ማናት? ድንግል ማርያምናት ይህ እኮ ነው የቲኬ መድኃኒት ማን ድንግል ማርያም እንደው እኮ ይገርማል ኢየሱስ ኢየሱስ እያሉ እንደው ሲጮሁ ይገርመኛል ግን ኢየሱስ የማን ስጋ መሰላቸው የተዋህደው ኢየሱስ ክርስቶስ እኮ የድንግል ማርያምን ስጋ ተዋህዶ ነው ያዳነን የምንጠጣው ስጋ የምንበላው በላው ስጋ የምንጠጣው ደም እኮ ከድንግል ማርያም የተገኘ ነው ለምን እንደው ይህን የሚያውቁ ሰዎች አሁን ዛሬ ድንግል ማርያም ቢሳደቡኛ ይደንቀናል አይደንቀንም ስጋውን አይቀበሉ ደሙን አይቀበሉ አንድነት ከክርስቶስ ጋር የላቸው። በአንደበት እንጂ በአፍ እኮ ከእግዚአብሔር ጋር አንድ አይደሉም። እነዚህ ሰዎች በአንደበት እንጂ በልብ እኮ ከእግዚአብሔር ጋር አንድ አይደሉም። በመለፍለት በመለፍለፍ ብቻ እንጂ። ስለዚህ ድንግል ማርያምን ቤዛ እያ አትባልም እያሉ ቢነቅፉን ለእኛ ምናችንም አይደለም። ክቡራን ክቡራት፣ ምእመናን ምእመናት ለእኛ ድንቃችን አይደለም። በእውነት ግን እግዚአብሔር የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ ወዶና ፈቅዶ እሷን የሰጠን በእሷ ምክንያት ያዳነን አምላካችን ኢየሱስ ክርስቶስ የእሷን ሥጋ ተዋህዶ ያዳነን ንጽሕት ዘር ሆና የተገኘችልን ከእርሷ በቀር ሌላ ስር የሌለ ቡርክት አንቲ እምአንስት ብሎ መልአኩ ቅዱስ ገብርኤልም ከሴቶች የተለይተሽን ንጽሕት አንቺ ነሽ ብሎ ያመሰግና ድንግል ማርያምን የሰጠን አምላካችን ይመስገን። ክብር ምስጋና ለርሱ ይሁን። ቤዛችን የድነታችን መሰረት እርሷ ናትና ከእርሷ ክርስቶስ ባይወለድ ኑሮ ድነት አይገኝም ነበር፣ ቤዛነት አይገኝም ነበረ። ስለዚህ የዚህ ሁሉ መሰረት እሷ ስለሆነች ቅድሚያ ማወቅ አለባቸው እነዚህ ሰዎች። ምስጢረ ስላሴን ይወቁ፣ ምስጢረ ተዋሂዶን ምስጢረ ተዋሂዶን ምስጢረ ስጋዌን ይወቁ። በእውነት እንደው ድንግል ማርያምን ቤዛነቷን የሚያውቁት ምስጢረ ስጋዌን ሲያውቁን ነው። ምስጢረ ተዋሂዶን ሲያውቁት የድንግል ማርያምን ቤዛነት ሊያውቁት ይችላሉና ቅድሚያ ምስጢረ ስጋዌን ወይም ምስጢረ ተዋህዶን እወቁ ብላችሁ ሼር አድርጉላቸው። ይህንን ይወቁ ነው ምናሆኔ